ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ የሰኞ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ ለሌሎች አድማጭ ተመልካቾችም መረጃዎቻችን ተደራሽ እንዲሆኑ ሼር እንድታደርጉላችሁ በአክብሮት እየጠየኩኝ ቀጥታ ወደ መረጃዎቹም ማልፋለው። መረጃን የማስቀድምላችሁ በአዲስ አበባ ከተማ ለሽመልስ አብዲሳ ቤተመንግስት ተብሎ በቦሌ በርካታ ፎቆች ይፈርሳሉ ተብሏል። እንግዲህ በዚህ ቤተመንግስት ሰበብ ነው የሚፈርሱትም ተብሏል። የጠቅላይ ሚኒስትር አብይ አህመድን ፈለግ የተከተለው አቶ ሽመልስ አብዲሳ ስድስት ሄክታር መሬት ላይ ያርፋል የተባለው የሽመልስ ቤተመንግስት በርካታ ፎቆችን እና ሬስቶራንቶችን ይፈርሳሉ ተብሏል። ይህ የሽመልስ አብዲሳ ቤተመንግስት እንግዲህ የመሰረት ድንጋይ ሲቀመጥ አቶ ታዬ ደንዳአ የኦሮሚያ ክልል ቤተመንግስት ግንባታ ማለት በተቅማት በሽታ ለሚሰቃየው ሰው የሳምባ መድኃኒት መስጠት ነው ብለው አለ። ፖለቲከኛው ታዬ ደንዳ እንግዲህ አነጋጋሪ ንግግርን በመናገርና አንዳንድ ጽሑፎችን በማስቀመጥ የሚታወቁት ታዬ ደንዳአ በጣም የሚገርም ንግግር ነው በወቅቱም ያሰማው አድማጮቻችን፣ ተመልካቾቻችን እጅግ በጣም በርካታ ፎቆችንና ሪልስቴቶች የሚፈርሱበት እንግዲህ የአቶ ሽመልስ አብዲሳ አነጋጋሪ ቤተመንግስት ነው ነው የተባለው። በጣም በሚገርም ሁኔታ ከዚህ በፊት እንግዲህ በርካታ ቤቶች የተነሱበት የጠቅላይ ሚኒስትር አብይ አህመድ ቤተመንግስት ግንባታ እየተነጋገረ አነጋጋሪ ሁኔታ ፈጥሮ ባለበት ሰዓት ሽመልስ አብዲሳም የአብይ አህመድን ፈለግ በመከተል እንግዲህ በርካታ ፎቆች ስታንዳርዳቸውን ጠብቆ የተሰሩ ፎቆች ሁሉ እንደሚፈርሱ የተገለጸበት ሁኔታ መኖሩን ነው የተገለጸው። በአካባቢው እንግዲህ ወደ 31 ህንፃዎች ይፈርሳሉን የተባለው አድማጮች ተመልካቾች፣ 31 ህንፃ ማለት ቦሌ አካባቢ ዝም ብሎ አይደለም። በፊትም በማስተር ፕላን የተሰሩት እነዚህ ሁሉ እንደሚፈርሱ ተገልጿል። ሌላው ወደ ግንባር መረጃ ስንሄድ በአማራ ክልል በሱዳን ድንበር በተለያዩ ቦታዎች ላይ ውጊያዎች ቀጥሏል። በኦሮሚያ ክልልም አማራ ክልልም ውጊያው ቀጥሏል። እንግዲህ በአማራ ክልል በቋራና በጎጃም ቀጠናም ምስራቅ ጎጃምን ጨምሮ እነማይ ወረዳ፣ በሰሜን ሸዋ ውጊያዎች መቀጠላቸው በሸዋ ቀጠና ፋኖ የወሰደው ማሽላን ተቀብዬ ለህዝብ አካፋፊ ያለው ያለው ደግሞ የሸዋ ቀጠና የአየር ወለድና የኮማንዶ አዛዥ ሹማ አብደታ ነው። ከፋኖ ማረኩ ብሎ በፎቶግራፍ እና በቪዲዮ የእህል በመዳበራ የታሰረ እህል በውስጡ ምን እንዳለ ባይታወቅም አሸዋ ያስገቡበት አፈር ያስገቡበት የሚታወቅ ነገር የለም። በሶሻል ሚዲያ እና እንዲሁም በእነሱ ማህበራዊ ሚዲያዎች ላይ እያንሸራሸሩ ይገኛል። ፋኖ የወሰደውን ነው መልሼ ለዝ አከፋፈልኩ ነው የሚለው እንግዲህ እርዳታ ሰጪ ሆኗል ማለት ነው። ሹማ አብደታ በሸዋ ቀጠና ይህንን አሰምቶናል። ዛሬ በአካባቢው እንግዲህ ውጊያው እንደቀጠለ ነው መረጃዎች የሚጠቁሙ በዚህ በሸዋ ቀጠና ፋኖቹ ጠንካራ ያሉ እርምጃዎችን እየወሰዱ እንደሚገኙ የተገለጸበት ሁኔታ ነው ያለው። ይህ ሁሉ ውጥረት በክልሉና በሀገሪቱ እያለ የለውጥ መንግስት በውጤት እየበረረ ነው፣ ችግር ብቻ የሚናገሩት ደግሞ ለውጥ አደናቃፊዎች ናቸው ያለው ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሀገሪቱ ውስጥ ያለውን ችግር፣ እገታዎችን፣ ረሃብ፣ መፈናቀል፣ ጦርነት ምቀኞች ናቸው ይሄንን የሚናገሩት ይላሉ። ጎበስ እውነት ለመናገር ከሆነ ኢትዮጵያ ውስጥ እየተደረገ ያለው አማራ ክልል የተከፈተው ጦርነት፣ ኦሮሚያ ክልል እየተከፈተ ያለው ጦርነት፣ ትግራይ ክልል ላይ ያለው ውዝግብና የጦርነት ዝግጅቶች፣ እንካ ሰላምታዎች እውነት ምቀኝነት ያሰኛል ወይ ሟርተኝነት ያሰኛል ወይ? እነሱ እኛ እየበረረ ነው በእድገት ጎዳና ላይ፣ በእኛ ቀንቶ ነው፣ በእኛ ተመቅኝቶ ነው ይሄንን የሚናገሩ ይሉናል። እውነት መሬት ላይ ያለው ሀቅ ይሄ ነው ወይስ የሚለውን እንግዲህ የአድማጭ ተመልካች ሀሳብ አስተያየት ያስፈልጋል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ በውጭ ሀገር የሚገኙ ኢትዮጵያኖች፣ በተለይ በለንደን በብራዘልስ የሚገኙ ኢትዮጵያኖች በአማራ ህዝብ ላይ እየተፈጸመ ያለውን ኢሰብአዊ ድርጊት እንዲቆም እና መከላከያ የአማራ ክልልን ለቆ እንዲወጣ ድምፃቸውን እያሰሙ ይገኛሉ። በጣም የሚገርመው በለንደን የሚገኙ ኢትዮጵያኖች እንግዲህ ከሰልፉ ውጭ በአንድ የስብሰባ አዳራሽ ውስጥም ገብቶ በኢትዮጵያ እየተደረገ ያለውን ግፍ አስረድቷል ዶክሜንትም እስከ ማሰራጨት ደረጃ የደረሱበት ሁኔታ ነው ያለው። ለንደን አካባቢ ያሉ ወጣቶች እጅግ በጣም በሚገርም ሁኔታ ለኢትዮጵያ የከፈሉት ዋጋ ወደር የለውም። እውነት ለመናገር ከሆነ ክብር ይገባቸዋል። ከመጀመሪያም ጀምሮ ብዙ ጫናዎች ሁሉ እየደረሱባቸው ፓናር ሰርቶ ከፍተኛ ስራን ሲሰሩ ተመልክተናል። ዛሬም ከዚህ በፊትም እንግዲህ በአንዳንድ ስብሰባ አዳራሾች ላይ ገብቶ ዶኩሜንት እስከማከፋፈል በሚያውቁት ቋንቋ ተጠቅሞ የኢትዮጵያን ችግርና የኢትዮጵያን መከራ፣ የኢትዮጵያን ጦርነት፣ የኢትዮጵያን መፈናቀል እና የኢትዮጵያን እገታ በሚገባቸው ቋንቋ ያስረዱበትና ለዚህም ዶኩሜንት ሰርቶ ለተሰብሳቢዎች ያከፋፍሉበት ሁኔታ ነው ያለው። ዓለም በአሁኑ ሰዓት እያንዳንዱ በራሱ ችግር ተጠምዶ የኢትዮጵያን ችግር አልሰማ ብሎ ነው እንጂ እንደነዚህ አይነት ወጣቶች የኢትዮጵያን ችግር በማሳወቅ ረገድ ከፍተኛ ሚና የተጫወቱ እና ከመጀመሪያም ጀምሮ ከልብ ሲሰሩ የነበሩት እንደነሱ ድካምና እንደነሱ ስራ የዓለም ሕዝብ ሁሉ ኢትዮጵያ ላይ ትኩረት እይሰጥ ነበር። በአሁኑ ሰዓት ሀያላን የተባሉት እንደነ አሜሪካ ያሉት ሰላማዊ ሰልፍ እየተወጣባቸው ነው፣ ድንጋይ እየተወረወረባቸው ነው፣ ሕዝቡ እየተቃወማቸው ነው። ስለዚህ አሁን ኢትዮጵያ ውስጥ የሚደረጉ ሰልፎችም እኛ ላይም እየተደረገ ይገኛል። ዝም ብሎ ነው ሰልፉ የሚል አይነት ነገር ነው እንግዲህ፣ እንደ ሀገር ምንድን ነው የሚያዋጣን? ሰብሰብ ብለን አንድ ሆነን ትግሉ ላይ መሳተፍ ብቻና ብቻ ነው። አድማጮቻችን፣ ትግሉ ላይ አንድ ሆነን በአንድነት ተጠናክረን መታገል ብቻ ነው የሚያዋጣን። ሰልፍ፣ ሰላማዊ ሰልፍ፣ ሰላማዊ ውይይት፣ ምክክር ኮሚሽን ማመካከር፣ ውይይት የሚባሉ ነገሮች ሁሉ ፍሬ ፋርክሲ ናቸው። ውጤት የሚያመጡ አይደሉም። በኢትዮጵያ ታሪክ በአሁኑ ሰዓት ጠንካራ ጠንካራ ስራን መስራት፣ መደራጀት፣ መታጠቅ፣ መሰልጠን፣ አንድ መሆን፣ በምስሮጥና በሽልንግና በስሙኒ አለመታለል እነዚህ አይነት ነገሮች ናቸው እንግዲህ መስተካከል ያለባቸው። ለንደን አካባቢ ያሉ የለንደን ፋኖች እጅግ በጣም በሚገርም ሁኔታ ከባድ ስራ እየሰሩ እንደሚገኙ እንድታውቁና ልታመሰግኗቸው ያስፈልጋል። ለማለት ያክል ነው። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋድ ወደ ቤትንያም አምርቷል። በዚህ ጉብኝት እንግዲህ ወደ አራት ቀን ይቆያልም ነው የተባለው። እንግዲህ ቤትንያም ማለት እንግዲህ ከአንድ መቶ ሚሊዮን በላይ ህዝብ ብዛት ያላት ሀገር ስትሆን የቡና አምራች እና ላኪ ሀገርም ነች። የአረንጓዴ ልማት ትብብር የሚሳተፉ ነው ተብሏል። እንግዲህ አብይ አህመድ ወደዛ ሄደው በመረጃ ደረጃ እንግዲህ የጠቅላይ ሚኒስትር አብይ አህመድ እንግዲህ በዚህ ሀገር ሀገሪቷ ከኢትዮጵያ ጋር የረጅም ጊዜ ዲፕሎማሲ ቢኖራትም በመሪ ደረጃ አብይ አህመድ የመጀመሪያ ጎብኚ እንደሆነ ነው መረጃዎች የሚያመላክቱ። አድማጮቻችን፣ ሌላው በትግራይ ጦርነት አሾሴቴ ፕሬስ እንደዘገበው አርባ ሶስት ሺህ ወጣት አካለ ጎደሎ መሆናቸው ተሰምቷል። በጦርነቱ እንግዲህ ጦርነቱ ህዝባዊ በመሆን ከዚህ በፊት እኔ ይህን ጉዳይ በተደጋጋሚ እያነሳው ነበር። እነዚህ አርባ ሺህ ምናምን አርባ ሺህ ምናምን ወጣቶች እግራቸው የተቆረጠው፣ እጃቸው የተቆረጠው ለህዝብ መታየት የተሳናቸው እና በጣም ከባድ የሆነ በአሁኑ ሰዓት በጣም በሚገርም ሁኔታ መቀመጫ ኩርሲያቸውን ሁሉ እየሸጡ እንደሚገኙ የተገለጸበት ሁኔታ ነው ያለው። ኢኮኖሚ ጉዳይ በጣም አሳሳቢ ሆኖ በጣም የሚያሳዝነው እግራቸው ውስጥ የገባውን ብረት እንኳን እንዳልወጣላቸው እጃቸው የተቆረጠ በአንድ እጅ ወደ እርሻ የተመለሱበትና እርሻ እያረሱ እንደሚገኙ የተገለጽበት ሁኔታ ነው ያለው። እንግዲህ ትግራይ ላይ አብዛኛው የህዋት ፖለቲከኞች የህዋት ባለስልጣናቶች መርዶን ነው ያረዱ እንጂ ከፍተኛ አካለ ጎደሎ እና መለስተኛ አካለ ጎደሎ እና አካለ ጎደሎዎችን በደረጃ አስቀምጦ አሃዝ ይሄ ነው አላሉ። በጣም በሚገርም ሁኔታ አላሉ። ጦርነቱ ህዝባዊ ስለነበረ ጦርነቱ በወቅቱ ህዝባዊ ስለነበረ ትግራይ ላይ የነበረው ጦርነት ህዝባዊ ነበር። ሁሉም ሰው ታጥቀ ውጣን የተባለው ሽማግሌዎች እንኳን ሰፈር ላይ ሽማግሌዎች የሚሰሩትን ስራ ነው ሲሰሩ የነበሩት። እርጉዝ ሴት ግንባር የገባችበት ሁኔታ ነው ያለ። ህዝባዊ ስንል ጦርነቱ ውሻ አልቀረም። ውሻን ቀለም ቀብቶ ነው ያሰለፉ። እብድ ፀጉሩ ልጮ ገንዘብ ሰጥቶ መሳሪያ ሰጥቶ ወደ አማራ ክልል እንዲገባ የተደረገው ህፃናት እቃ እንዲጭኑ ወደ አማራ ክልል ነው የገቡ። ህዝባዊ ማለት አንድም የቀረ ነገር የለም ሰበር ላይ። በዚህ ምክንያት ከለላና መከታን በቅጡ መጠቀም ያልቻሉትና ወታደራዊ ትምህርትን ስላልተማሩ ጦርነቱ ህዝባዊ ስለነበረ አንድ ሞርተር ሲወረወር እና አንድ የታንክ ጥይት በሚወረወርበት ጊዜ ይህንን ህዝብ ሊያገኘው ችሏል። አብዛኛው ውትድርናን የተማረውና ወታደራዊ ሳይንስንና ወታደራዊ ጥበብን ከለላና መከታን መጠቀም የሚችል ወጣት ዛሬም አለ። ትግራይ ላይ ማን ነው የሞት ሰለባ የሆነው? ወታደር ያልሆኑት በዘራፍ ብቻ ወደ አማራ ክልል በክተት አዋጅ የገቡት እነዚህ ናቸው። የተሸፋጭፉት አንዳንድ ሰዎች 270 ሺህ የትግራይ ወጣቶ የትግራይ ፒዲኤፍ አለ ሲባል ፒዲኤፍ ራሱን ነው የደበቀ እንጂ ህዝብን አልተከላከለም ማለት ነው ያሉት በርካቶች አሳባስታይ ሲሰጡ ነበር። ትክክል ነው። ሁለት መቶ ሰባ ሺህ ከዛ ጦርነት ተርፎ ዛሬም ፒዲኤፍ አለ ሲባል ፒዲኤፍ ህዝቡን ለመከላከል ምንም ያደረገ ውጊያ የለም ማለት ነው። እያንዳንዱ በአማራ ክልል ላይ ሲደረግ የነበሩ ውጊያዎችን የክተት አዋጅ ያወጁትን እና ጦርነቱን ህዝባዊ አድርጎ ወጣቱን ከፊት ለፊት በማሰለፍ ከትምህርት ቤት ያመጡትን ተማሪ ከሱቅ ያመጡትን ሱቅ ነጋዴና ከሆስፒታል ያመጡትን ሐኪሞች ከአርሶ አደሮችን ከፊት ለፊት አድርጎ ነው ከኋላ ሽፋን ሲሰጡ የነበሩት ማለት ነው። በጣም በሚገርም ሁኔታ አሁን አማራ ክልል ላይ እየሆነ እንዳለው አይነት ውጊያ ማለት ነው። አድማ ብተናንና ሚሊሻን ከፊት ለፊት አድርጎ መከላከያን ሽፋን ሰጪ አድርጎ በለው አይነት አይነት ነገር። ለዚህ ነው የቁስለኛ የሟች ብዛት የበዛበት ዋናው ትልቁ ምክንያት ወታደራዊ ትምህርትን የተማሩት ኋላ ሆነው ለጥይት ማብረጃነት የክተት አዋጅ ያወጁባቸውን ወጣት ከፊት አስጨርሷል ቲዲፍ ነው ይህን ስራ የሰራው ይሄ አይደለም ብሌ ካልከኝ ደግሞ ሁለት መቶ ሰባ ሺህ ቲዲፍ ከዛ ጦርነት ተርፎ እንዴት ይሄንን ያክል ቁጥር ሊገኝ ይቻለ ብትሉ በእናንተ ላይ ጥያቄ ምልክት ይሰራል ማለት ነው ራሱን ደብቆ ህዝብን አስጨርሷል ማለት ነው ቲዲፍ ምንም ብዥታ የለው ህዝብን አልተከላከልም ህዝብን ቢከላከል ኖሩ እዚህ ላይ ኢምፖርታንት የሆነ ነገር ለማንሳት የምፈልገው ነገር ቢኖር በወሎ ቀጠና ሰሜን ወሎ አካባቢ በዛን ሰዓት መከላከያ ፋኖዎችን እንዳትገቡ እያለ እየከለከለ ነበር። ለምንድን ነው የምትከለክሉን ብሎ ስሉ ፋኖቹ ከባድ መሳሪያ የላችሁም፣ ወያኔ ከባድ መሳሪያ ይዘዋል፣ በከባድ መሳሪያ ትመታላችሁ። እኛ ስንገባ ብቻ ነው የምትገቡት፣ ከባድ መሳሪያ ሽፋን እንሰጣለን፣ እንዳትገቡ እያሌ ነበር። በዛን ሰዓት መከላከያ ለፋን ነው የዛሬን አያድርገውና ጥላህ ነክቶኛል ብሎ መጣላት ሳይሆን የዛኔ ቢረጋገጡም ረገጥከኝ የሚባል ነገር የለም። በአንድ ጉድጓድ የተሰዉ በአንድ ጉድጓድ የተቀበሩ ወንድማማቾች ሆኖ አብሮ ሲሰሩ ነበር። እኔ ቀድሜ ልሙት፣ እኔ ቀድሜ ልሙት በነበረበት ሰዓት መከላከያና ና ፋኖ ይህንን መረጃ እናውቃለን አትገቡም የተባሉበት ይህን የተከለከሉበት ዋና ትልቁ ምክንያት ፋኖ እንዳይመታ ነበር መከላከያ ሲያደርግ የነበረው ከባር መሰራ የላቸውም በብሎ በማለት ማለት ነው። የዛን ሰዓት እንግዲህ መከላከያው ፋኖን ተከላክሏል ማለት ነው እንዳያልቅ። ቲዲኤፍ ግን ይህን ስራ አልሰራም፣ የጥይት ማብረጃ አድርጎ ከፍለፊት አሰልፏል። በዚህ የተነሳ ነው ከፍተኛ ቁጥር በትግራይ ሟች የተመዘገበው። ጎበዝ በቃ ህዝብን አላዳንም፣ የሆነ ቦታ ተደብቆ ህዝቡን አስመትቷል። ጦርነቱ ከተጠናቀቀ በኋላ ኃይሉን ይዞ 270 ሺህ ኢትዮጵያ ያልነበራት መከላከያ ሰራዊትን ቲዲኤፍ 270 ሺህ ይዞ በአዲስ ኃይል አለው ብሏል። ዲዲአርንም አልቀበልን የማነት ጥያቄ የሚነሳባቸው ቦታዎችን ቦታው ካልመለስኩ ያለበትም ሁኔታ ነው ያለ። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እስከምንገናኝ መልካም ጊዜ ይመኝላቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሞቻችን ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆኑ እንድታደርጉ በአክብሮት ጠይቃለሁ። ሰላም አለ።